ሞትን ንጉሥ ክርስቶስን የወለድሽ በቤተ ማርያም ሆይ ሰላምታ ይገባሻል። እዩ እ ዴታችንን በመውለድሽ እናትን አገልጋኝ ተብለሻልና እግዚአብሔር ባሪሽባሪ አድርጎ ባለሟልነትን አግኝተሻልና በቤተ ማርያም ሆይ ሰላምታ ይገባሻል። እ ከምንወደው ወልድሽ ኃጢአታችንን ልመናዋ ክብሯ በእኛ ለዘላለም መውረስ ይደርብንና አምላክን የወለደች በድንግልና ሥጋ በድንግልና ነፍስ የጸዳች ክብርት እመቤታችን ያደረገችው ታምር ነው። እመቤታችን ከተወደደው ልጇ ጋር ከስደት ተመልሰው ደብረ ቁስቋም ደርሰው በጉዟቸው ብዛት የተነሳ ስለ ድካማቸው ከዚያ ካረፉ በኋላ መልአክ ለዮሴፍ የምስራች እንደነገረው ወደ ሀገራቸው ወደ ናዝሬት ተሜር ተነሱ። ከዚህ በስድስተኛው በስደታቸው ወራት ወደ ኢትዮጵያ ተሰደው ሳለ የኢትዮጵያ ሰዎች ያቀረቡላቸውን አማ ልዩ ልዩ ልብሶችና ወርቅ እንዲሁም በጣም ከርቤና ፊቱ በግመሎቻቸው ላይ ጫኑ። እመቤታችንም ከተወደደ ልጇ ጋራ በበቡ ተቀምጣ በበረሃው ትጓዝ ነበረ። በበረሃውም እየሄዱ ሳሉ ወንበዴዎች አገኟቸው። ወንበዴዎችም አንዱ ሕፃኑ ኢየሱስን ባየው ጊዜ

ዳግመኛ ጓደኞቹን ከእነዚህ ሰዎች ከምናገኘው ገንዘብ ድርሻችሁን ለእኔ ተውልኝ፣ በሱ ፈንታ ከሌላ ከምናገኘው ገንዘብ የኔ ድርሻ ሰጣችኋለሁ አላቸው። በዚያም ጊዜ ወንበዴው ሕፃኑ ኢየሱስን ኮኮ ብሎት በፊት ለፊት እየሄደ ሸኛቸው ወንበዴው ሰይፍ ከድጋይ ጋር አወደቀበትና ከሶስት ላይ ተከፋፍሎ ተሰበረ። ያም ወንበዴ እመቤታችን እመቤቴ ይህንን ህፃን በተሸከምኩ ፈንታ ምን አድርግ ነውን ዋጋዬ፣ ይዘውን ሰይፌ ወድቆ ተሰብሮብኛል፣ አላት። እመቤታችን ምንሩ ፋያታይ ሆይ ስለዚህ ነገር አይዞህ አትዘን። ነገር ግን ለህፃኑ አመልክተው እንጂ እሱ የቸርነቱን ይሰራልሃልና፣ አለችው። ወንበዴው አንተ የከበርክ ህፃን፣ ይህንን ተመልከት አለው። ህፃኑ ኢየሱስም ጥጦስ ሆይ የሰይፍህን ስብር ባህሪን ሰብስብና ወደ እኔ አምጠው አለው። ወንበዴውም ጥጦስም የሰይፉን ስብር ባህሪን ሰብስቦ ለህፃኑ ኢየሱስ አቀረበለት። ህፃኑ ኢየሱስም የሰይፉን ስብር ባህሪዎች አገጣጥሞ ልክ ቀድሞ እንደነበረ አደረገለትና ጥጦስ ሆይ ሰይፍህን ውሰድ አለው። ያም ፕያታዊ ሕፃኑ ኢየሱስ አስቀድሞ ስሙን አያውቅ ስሙን ጥጦስ ብሎ አስጠራውና ስለጠራውና ለሶስት የተከፈለውን ሰይፍ መልሶ እንደቀድሞ በማድረግ ያደረገውን ታመራታዊ ስራ በተመለከተ ጊዜ ቀርቦ አደነቀ። ህፃኑን አመሰገነው፣ ሰገደለትም። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገናል። ወደ አለዋን እየመራቸው ከይሁዳ ሀገር እስከ ናዝሬት ዳርቻ ሲደርሱ ድረስ ሸኛቸው። በዚያም ጊዜ ሳኑ ኢየሱስን ወንበዴው ራስ ላይ እጁን ጫንና ከአዳም አስቀድሞ ወደ ገነት እንድትገባ እውነት እልሃለሁ አሁንም ወደ በዓትህ በሰላም ተመልሰህ ተመለስ ብሎ ባረከውና ሰናበተው። ከዚህ ከዚያም በአራት ዓመት ከስድስት ወር በስደት ከኖሩ በኋላ ዮሴፍ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። በዚያም ጊዜ በአባቱ በሄሮድስ ፈንታ አርኪሎስ በይሁዳ ሀገር እንደነገሰ ዮሴፍ በሰማ ጊዜ ወደዚያ ለመሄድ ፈጽሞ ፈራ። ስለዚህም የእግዚአብሔር መልአክ በሕልም ተገለጸለትና ወደ ገሊላ ሀገር ሂድ አለው። ከዚያም እንደታዘዘ ኢየሱስ ናዝራዊ ይባል ዘንድ በነቢያትና በነቢያትም የተነገረው ትንቢት ይፈጸም ዘንድ ሕፃኑንና እናቱን ይዞ ናዝሬት በምትባል ሀገር ተቀመጠ። ከዳዊት ዘር ከዳዊትም አገር ከቤተ ልሔም ክርስቶስ እንዲመጣ በመጽሐፍ ተጽፏል እና ከዚህም በኋላ አይሁድ በምቀኝነት ጌታን ይዘው እስኪሰቅሉት እስከ ሰቀሉት ድረስ እረፍት አገኙ፣ በሰላምም ኖሩ። ልመናዋ ክብሯ ለዘላለሙ ነው ይደርብን የተሰማን ወንበር እንኳናችን ያሳደረብን እናታችን የድንግል ማርያም አማላጅነት አይልን የመላኩ የቅዱስ ገብርኤል ጠባቆት ተራዳይነት ከወላችን ጋር ይሁን። ሰዓተ ሌሊቱ ባርኮ ቀድሶ እንደሰጠን ሰዓተ ማለቱ ባርኮ ቀድሶ ይስጠን። ከሰንበት አባታችን